ድንገት ባላወቅነው ሁኔታ ዲፕሬሽን ውስጥ ገባች። ከዛ ትምህርቱን ጠላች፣ እራሷን ጠላች። ዘግታ መቀመጥ ነው የምትፈልገው። አልሄድም አለች እናቷን ማለት። ከዛ እኔ እዚህ ይህን ፖቴንሽን ጸልል እግዚአብሔር ሰው ጸልላት። ልክ እዚህ ሲጸልላት እሷ እዚያ ወደቀች። አሜን። ወዲያውኑ ዶክተሮቹ ምንም አይነት በሽታ የለባትም ይዘሻት ግቢ አለች። ከዛ በኋላ ይኸው ትምህርቷን እንደ በፊቷ ትምህርቷን ጀመረች፣ ደስተኛ ሆነች። ለጌታ ክብር እናመጣለን። አሜን። ረጅም ጊዜ መጸለይ በጣም ከብዶኝ ነበር። በጣም ማልዳ ጸሎት አለ የቸርች ምናምን ሄዳ ቁምና መጸለይ በጣም ከብዶኝ ነበር። ከዛ ጊዜ በኋላ መጸለይ አቁም ነበር ና የዛን ዕለት መንፈስ ቅዱስ ብዙ ሰው እየተሞላ ነበር ምናምና እኔም እዛ ጋ ከረጅም ጊዜ በኋላ የሆነ ከልብ የጸልዬ እግዚአብሔርን አገኘሁት እና የዛን ዕለት ሌሊት ላይ የሆነ እንደ ሰው አይነት ነገር ተንቀሰቀስኩኝ ና ተነስቼ የጸለይ አሌሉያ። ያለው ከየመጣሁት ከሱሉልታ ነው። የህቴ ልጅ ናት እና ለንደን ላይ ነው የተወለደችው። የአስራ ሶስት ዓመት ልጅ ናት። በጣም ጎበዝ ተማሪ ናት። ድንገት ባላወቅ ነው ሁኔታ ዲፕሬሽን ውስጥ ገባችብን። ከዛ ትምህርቱን ጠላች፣ ራሷን ጠላች። ቤት ውስጥ ዘግታ መቀመጥ ነው የምትፈልገው። አልሄድም አለች እናቷን ማለት ነው። ከዛ እኔ እዚህ ይሄንን ፎቴ ይዤ መጣሁ። ከዛ የእግዚአብሔር ሰው የእግዚአብሔር ሰው ዴብራ የእህቴ ልጅ ትምህርትን ብላ ቤት ነው የምቀመጠው ብላለች። በግድ ነው የምትሄደው። ጸልልኝ አልኩት። ከዛ በኋላ ልክ እንትን የእግዚአብሔር ሰው ጸልያላት ልክ እዚህ ሲጸልያላት እሷ እዛ ወደቀች። አሜን። ስምንት ሰአት እግዚአብሔር የተመሰገነ ስምንት ሰአት ተኩል አካባቢ ነው እዚህ የተጸልላት። ልክ እዚህ ሲጸልላት እዛ ወደቀች። ከዛ እናትየው ወደ ሆስፒታል በአምቡላንስ ይዛት ሄደች። ከዛ ሆስፒታል ልክ ከገባች በኋላ ግልኮስ ምናምን ምናምን ያደርጉላታል። ከዛ ማታ እኔ ከዚህ ከገባ በኋላ ሚሴጃ አየው ሳይ ሆስፒታል ገብታለች ዴብራ ጸልይ የሚል ስንት ሰዓት ነው የገባችው? ስላት ስምንት ሰዓት ተኩላለች። ዲፕሬሽን ውስጥ ስለነበረች ብሽ ነፃ ወታልሽ ነው፣ ተፈውሳ ነው ነፃ እየወጣችልሽ ነበረ ስምንት ሰዓት ከሆነ ነፃ እየወጣች ነው፣ ታማ አደለም ስላት፣ ወዲያውኑ ዶክተሮቹ ምንም አይነት በሽታ የለባትም ይዘሻት ግቢ አለች። ከዛ በኋላ ይኸው ትምህርቷን እንደ በፊቷ ትምህርቷን ጀመረች። ደስተኛ ሆነች። የልብሶቿ ምኖቿን በስርዓቱ መልበስ ጀመረ። ለጌታ ክብር እናመጣለን። አሜን። ቆይ ኔት እዚህ ፕሮፌት ስልክ ሞክሮ ነበር አለ ለንደን። የዛን ቀን እዚህ እኔ ነኝ ሪከርድ ያደረግኩላችሁ። ስለዚህ ፕሮፌት እዛ አለ የዛለታ ለታ ለምን ስልኩን አላነሳሽውም ስላት ምናለች? ልክ ጠዋት ስነሳ ስልኩ ይሠራ ነበራለች። ልክ ጠዋት ተነስች ስልኬን ስሞክሯለች፣ ዘጋ አለች። ምንም ነገር እምቢ አለኛለች፣ ተበላሻለች። ከዛ በኋላ ልክ እዚህ ጨርሰ ምን ብለን ከሄድን በኋላ ማታ ሰራ ስልኩ፣ ሰራ ስልኩ። ከዛ በኋላ የሪከርድ የተደረገውን ላኩላት። ከዛ በኋላ በሚሴጅ ልካ ነበረ ታገኘው አታገኘው አላውቅም። ደግሞ እኔ ሌላ ምስክርነት ልጨምርላችሁ በእምነት በእምነት ያ ብዙ ደጋግማ ጻፈች፣ ቮይስ አስቀመጠች፣ ምናምን ከሆነ ቀን በኋላ ቆይቼ ነው ያገኘኋት። ና የሚገርማችሁ ነገር እንግዲህ ትንገረሻት ትንገረሻ አላውቅም። አገኘኋትም በመልእክቱ በጣም ተገረመች፣ በጣም ተደሰተች። እና ብላቴና ሻለች እንዴ? ዛሬ ስታለቅስላት የነበረችው ነስቴ ቆንጆ በጣም እሷ ተጨንቃላት ነበር። እና ትልቁ ጭንቀቷ የዚች ብላቴና አክስቷ ነች። ለእሷ እንግዲህ አሁን ለእሷ የልጅ ልጅ ትሆናለች እኮ እዛ ጋ። እና በቃ ከጌታ ቤት ልትወጣ ነው፣ በቃ ጌታን ልትተወ ነው አለች። ያስተዋላችሁ ሰዎች ካላችሁ ከገጠማት ነገር የተነሳ ማለት ነው። ግን ወደ ጌታ ቤት ተመለሰች። በቃ ልቤ ተፈወሰ ተረጋጋሁ አለችኝ። ለእኔ መሰከረችልኝ ደግሞ ከዛስ፣ ልክ አንተ ጸለይክልኝ አለች። እኔም አሜን ብዬ ተቀበልኩ አለች። ምክር ቤት ለግሻት ነበረና አልደወልኩለትም፣ አልጠራሁትም። ራሱ መጣና ይቅርታ ጠየቀኝ። ልጆቼን ልይ ፍቀድልኝ አለኝ። እኔም ልቤ ነፃ ሆኖ በቃ ፈቅጄልሃለሁ በፈለክ ጊዜ መጥተህ ማየት ትችላለህ አልኩት አለችኝ። ከዛስ ቁጭ አድርገሽ ንገሪው ብያት ነበር፣ ያለውን ነገር ጌታ የተናገረውን ነገር ብዬ ስላት፣ አረ እግዚአብሔር ሰው አንተ ሳትለኝ ቮይሱን ሙሉ ነው ያሰማው አለች። ምን ታዲያ ችግራ፣ ይሄ እኮ ነው ማቀው ነው አለ። መልእክቱን ታስታውሳላችሁ። የዛኔ የሆነች አሮጊት ስም ጌታ ጠራ፣ የሆነ በጥንቆላ በምናምን እንደዚህ እንደሚሰሩ የት አገር ወደ ትግራይ ምናምን ብሎ ጌታ አድሬስ አድርጎ የተናገረው ምን እኮ ይሄ ማቀው። እንኳን አንቺ ላይ እናቴ እኮ እኔ ላይ ታስደግማለች አለኝ፣ አደለ ስለዚህ ሰውየው ምንድነው? ወዶ መልእክቱ ሲመጣ የዛን ቀን ከሰማችሁ ማለት ነው። የምታስታውሽ ከሆነ አላውቅም። ችግራቸው ምንድነው ቢባል፣ ያጣላችሁ ጉዳይ ምንድነው ቢባል ምንም አያውቁት ማለት ነው። መንፈስ እንዲህ ነው የሚያደርገው። በእምነት የሚባል ስም ታውቂያለሽ አክስቲ? በደንብ ስሚን፣ በእምነትን እንደዚህ ባያት በጌታ ብቻ ጸንተሽ ቆሚ። ሰው ሪከርድ ያደረግሽላት ነው፣ አድርጊላት። መልእክቱ ቀጥታ ይድረሳትሽ። በዚህ መንገድ ይችላል ጌታ። ስሟ እራሱ አይገርምም? ግን ጠላት እምነት አሳጣ በቃ ተውት። በቃ እሺ። ኦኬ ስሟ በእምነት ነው አደለ? አሁን ግን በሰውም በጌታም ያላትን እምነት ትታለች፣ አይደል? ጥላለች፣ ደክማለች፣ አይደል? የሚያበረታት የአምላኬ የእግዚአብሔር መንፈስ ከዚህ ምሽት ጀምሮ ያገኛት። አሜን። 100% ሹሮ ነው። አሜን። ከጌታ ቤት ልትወጣብኝ ነው። ትታለች። እግዚአብሔር የለም ብለናል። ምን እያለች ነው? ኦኬ እንደዚህ በይ፣ ሟርተኞችን አይተሽ፣ መተተኞችን አይተሽ፣ አስማተኞችን አይተሽ፣ ጠንቋዮችን አይተሽ፣ ያንቺ የሆነ ነገር ስለተበላሸ እግዚአብሔር የለም ብለሻል። እግዚአብሔር በመኖሩ ያስደንቅሻል፣ በይ ሳሚ ማን ነው? ወንድ ልጇ። በረከት ማን ነው? የባሏ አባት ነው። የጌታ መልአክ አሁን በዚህ ሰዓት እሷ ቤት ይገባል፣ እሷ ቤት ይገባል፣ እሷ ቤት ይገባል፣ እሷ ቤት ይገባል። የገባው ኮተት አሁን ተጠርጎ ይወጣል። አሜን። የአባቴ የእግዚአብሔር መንፈስ የተሰራባትን መሳሪያ ይሰብረዋል። አብርሃም ማን ነው? ባሏ ትቷ ትሄደው። ኦኬ ባሏ በጣም በጣም በጣም መልካም ሰው ነው። በጣም መልካም ሰው ነው። የሷንና የሱን ዴስቲኒ ያበላሸ እጃየው ከሱ ፋሚሊ አካባቢ የሚመጣ እጃየው አልማዝ የምትባል ትልቅ ያለ ሴት አየው ዛሬ የተሰራውን መሳሪያ ለቃልቻው ለሞራ ገላጭ እጣ ፈንታ አልሰጠው። ዛሬ ረገምኩት። የተረገመ ይሆን፣ የተረገመ ይሆን፣ የተረገመ ይሆን፣ የተረገመ ይሆን። በጌታ የመንፈስ ትግራይ አካባቢ ምን አለው? ትግራይ ትግራይ፣ እቺ ሴትዮ ትግራይ ምን አላት? ትግራይ ናት። ትግራይ ዛሬ ያድው ከበሬው መንፈስ ተወቅቷል። ነጋሪት የሚመታለት ተወቅቷል። ጥሩምባ የሚነፋለት ተወቅቷል። የሚጎዘጎዝለት ተወቅቷል። ቡና የሚፈላለት ተወቅቷል። እጣን የሚጨስለት ተወቅቷል። የእግዚአብሔር ሰው ተናገር፣ መንፈስ ቅዱስ። የታመናችሁ ታማኝ ነው። ያስመልጣል። አሜን። ያስመልጣል። አሜን። አትንቀዥቀዥ ጠብቂው። አትንቀልቀል ጠብቀው። እግዚአብሔር ያስመልጣል። በመካከላቸው ስለተፈጠረ ጉዳይ የሚጠይቃቸው ቢኖር ማስረዳት የሚችሉት ምንም ነገር የላቸውም። ሁለቱም አልተጣሉም። ዘጋት፣ ከዛ ወጣ ከቤት ሁለቱንም። ሰሜንና ሰሜን አየኋቸው፣ በጌታ መንፈስ ሰሜንና ሰሜን አየኋቸው። ምላችሁ ሰሜን ሁለት የተለያየ ሰሜን ታውቃላችሁ። ወደ ትግራይ እና ወደ አማራ ክልል ነው የማየው። እሷ ወደ አማራ ክልል፣ እሱ ደግሞ ወደ ትግራይ አካባቢ አጨብጭቡ፣ ለጌታ ክ ታውቃላችሁ፣ ክፉ ሰዎች የዘሩብን ክፉ ዘር አለ። ሰይጣን ይህን ዕድል አጋጣሚ እየተጠቀመ የብዙውን ቤት ህይወት፣ ትዳር፣ ኑሮ እያፈረሰ ነው። ግን ደግሞ አምኗለሁ። ስሙ ተጠርቶባቸዋል። እሱም ኢየሱስ የሚባል ስም፣ ትልቅ ስም። እሱ ስለ ስሙ ይከራከራል። እሱ ስለ ስሙ ስል ይሟገታል። ዛሬ ቤታቸው፣ ትዳራቸው ላይ ፈቃዱ ከሆነ ጣልቃ ይግባ፣ ጣልቃ ይግባ። የሰዎች እጅ ከመካከላቸው ይነሳ፣ የሰዎች ሀሳብ ከመካከላቸው ይነሳ። ልጆቻቸውን በክብር ያሳድጉ፣ በክብር ያሳድጓቸው። ኢየሱስ አሜን። ማይካሽና እጅሽን እንደዚህ ዘርጊ፣ ሞዲሽ እህቴ። አንቺ ዲቦ አንቺ ዲቦራ አንቺ አታብጂ፣ አንቺ አታብጂ፣ ተራ ሰው አትሆኝም። እግዚአብሔር እግዚአብሔር በምድሪቷ ላይ በምድሪቷ ላይ ያገንሻል። ምድሪቷንም ትልልቅ ሰዎችንም አሳልፎ ይሰጥሻል፣ አሳልፎ ይሰጥሻል። ያብዳል የተባለው ጭንቅላት በብዙ እውቀት ይባረካል፣ በብዙ ጥበብ ይባረካል። እግዚአብሔርን ታመሰግኘዋለሽ። በሚቀጥለው የህይወት ምዕራፍሽ ይሄንን እግዚአብሔር ታገለግለዋለሽ። ለንደን ምድር ላይ ብዙዎች በአንቺ እጅ ነፃ ይወጣሉ። ብዙዎች ወደ እግዚአብሔር መንግስት ይመጣሉ። አንቺ ከዚህ ቀን ጀምሮ እንደ ስምሽ የመንግስቱ ወንጌል አገልጋይ ነሽ። አሜን ስትሉ ለእናንተም ልጆች ይሁን ለእናንተም ቤት ይሁን ለእናንተም ቤተሰብ ይሁን ለእናንተም ሰፈር ይሁን ለእናንተም መንደር ይሁን በጣም ጥሩ ባልና ሚስቶች ናቸው። እኛ ቤት እኛ ልጆች እንዳለን ሁላችንም አግብተናል፣ ሁላችንም ወልደናል። እና የእሷ የስታገባን በቸርች ነው ያጋባቸውም ትልቅ የእግዚአብሔር ሰው ነው። ሁለቱም በቃ ብርክ ያለ ትዳር ነበር። ይሄ ድንገት ሲፈጠር እኔ ነው መቋቋም ለምን ባሏን በጣም የምንወደው ማከብረው፣ እሷም በሁለቱም የሚቀባበሉ የሚተሳሰቡ ልጆች ናቸው። ድንገት ነው እንትን ያሉት የተጣሉት አለለም የተለያዩት እና እኔ በጣም በቃ ከምችለው በላይ ለምን እኛ በአባታችን በሕጻንነታችን ነው እና የሞተው የኔ እናትና የኔ አባት በሞት ነው። በቃ እናቴ ትዳሯን ያጣችው ሲሞትብን ነው እንጂ እናታችንም በትዳር ነበረች እና እኛ ያለ አባት አድገን የእህቴ ልጆች ያላባት አባት እንዲያድጉ አልፈልግም። የእኔ ልጆች ከአባታቸው ጋር በፍቅር እያደጉ የእሷ እንደዚህ ሲሆንብኝ በጣም በቃ እኔ ብዙ በጌታ ቤት ውስጥ ብዙ ነገርን አሳልፍ ያለው የእሷ ነገር ሲሆንብኝ ግን በቃ ትጥቄ ተፈታብኝ እና በጣም አዘንኩ። ሲጣሉብኝ ጌታ መልካም ነው። አሁንስ ምን ተሰማሽ? ልብሻ በቃ ከተጸለልኝየ በኋላ በቃ ውስጤ በልጆቿ በኩል በእሷ በኩል እርፍ ነው ያልኩት። አሜን። ደግሜ አላነሳው። ሚሴጁን ላኩላቸው። የእግዚአብሔር ፈቃድ ያገኛችሁ ነው ያልኳቸው። አሜን። ህይወትዬ፣ ምን ተሰማሽ አሁን? እንደዛ አታለቅሽም መቼም፣ የደስታ ካልሆነ ምን ተሰማሽ? በጣም ደስ ብሎኛል። በጣም እግዚአብሔር ይመስገን። እኔ ደግሞ ልጨምር እዚህ ላይ ረጅም ጊዜ መጸለይ በጣም ከብዶኝ ነበር በጣም እና በፊት ላይ በጣም ጠዋት ማልዳ ጸሎት አለ የቸርች ምናምን የክርስቲያን ተማሪዎች ህብረት ምናምን እና እሱንም ክላስ ምናምን ናምን ነገር ሲያበቃ መሄድ አቆምኩ። ምናምን ነገር ና መጸለይ በጣም ከብዶኝ ነበር። ከዛ ጊዜ በኋላ መጸለይ አቁሜ ነበር። ና የዛለት መንፈስ ቅዱስ ብዙ ሰው እየተሞላ ነበር ምናምና እኒ ምዛጋ ከረጅም ጊዜ በኋላ የሆነ ከልቤ ጸልዬ እግዚአብሔርን አገኘሁት እና የዛለት ሌሊት ላይ የሆነ እንደ ሰው አይነት ነገር ተቀሰቀስኩኝና ተነስቼ ጸለይኩ ምናምን ነገር። አሌሉያ፣ ጌታ ይባረክ። ይህ ህልውና ይባላል የእግዚአብሔር ህልውና አብሮት ታውቃላችሁ። ክብር ለኢየሱስ ይሁን። አንዳንድ ሰዎች አሁን ቢወሰደባቸው እንኳን እንደተወሰደባቸው አይናገሩም። አዋቂዎቹ ይችን ብላቴና ግን ተመልከቱ። ሰው በእግዚአብሔር ፊት እንዲህ ነው። ትንሽ ነው መሆን ያለበት፣ እንዲህ ነው ሞኝ መሆን ያለበት። የዛኔ ነው የእግዚአብሔር መንፈስ የሚሰራው። አይ ቲንክ የዛሬ 15 ምናምን ጸጋይ መካፈል ቀን ነው አይደለ የዛን ቀን ነው ያገኘሽ ጌታ። መንፈስ አያችሁ። ዛሬ እንዲህ ብዬ ልባርካቸዋ በኢየሱስ ስምና ስልጣን ከህይወታችሁ ላይ የተወሰደ ኖርማል የሆነባችሁ የእግዚአብሔር መንፈስ የሸሻችሁ የራቃችሁ ዛሬ በክርስቶስ ኢየሱስም ምርኮ ሆኖ ይመለስላቸው። የሚያሳርፍ መንፈስ ነው ይሄ መንፈስ። በኢየሱስም በጥፍ ይመለስላቸው። አሜን ላለ ሆነለት። ታይኛለሽ ጌታ። እናንተ ቤት ላይ ማንም ያላየውን ነገር በአንቺ ህይወት ላይ ካላደረገ አምላክ እግዚአብሔር እኔን አልቀባኝም ትንሽዋን አንቺን ካላከበረሽ በቤተሰብ መካከል እግዚአብሔር ምልክት አረግሻለሁ አለኝ። አሜን። ይሄ ብቻ አይደለም፣ እሾምሻለሁ አለኝ፣ አከብርሻለሁ አለኝ። በእውነት እሚገርም የእግዚአብሔር ልብ፣ እሚገርም ቅናት። እኔ አንቺ ውስጥ አይቻለሁ፣ ከእድሜሽ በላይ የሆነ እግዚአብሔርን መፍራት፣ ከእድሜሽ በላይ የሆነ እግዚአብሔርን መፈለግ። ይሄ አይወሰድብሽ በኢየሱስ ስም እና ስልጣን አጸናሁልሽ። ቤታችሁ፣ ህይወታችሁ፣ ኑሯችሁ ለዘላለም ይባረክ በናዝሬቱ ጌታ በኢየሱስ ስም። የፈራችሁት የዘጋጁት ለዘላለም አያገኛችሁ በኢየሱስ ስም። አሜን። ተፈጸመ።